ይኸው እንክህንን ጠጪበት እስክሰጥሽ እኮ ቆይ ይሄንን እስከምሰጥሽ እኮ እሰጥሻለሁ፣ ነው ይሄንን ውሃ ውሃ ፍንትን ውስጥ ነው። እንክህንን ጠጪ። ምን ሆነሽ ነው? ች ጋር የምናምን ነገር ቋሚ እያልኩ ምን ሆነ የአማርኝ ወላሂ ትርኪ ምርኪ ነገር አማርኝ ትላለች። ለምን እንደሚያምርሽ ፈጣሪ ይወቅ። ለምን እንደሚያምርሽ እኔ ድሮ ማውቀ ማማን እርጉዝ ሆነሽ ነው። እንደዚህ ነገር እርጉዝ ስትሆን ማማን ቄጣ ምን ነበር ብቻ ይሆን እንደዚህ ነገር ነው የሚያምራት። እኔ ደሞ ላንቺ ድግስ ምናምን ነገር አለ ብዬ አክብሬሽ ምናምን በሽቲ ሞቀኛል ብዬ መጥቼ ቀሚሱን እዚህ ሱቅ ማስገባት እኔ መደገስ እንደዚህ ትልቅ ሕዝብ ምናምን መሰብሰብ አለብኝ ማለት እኮ ምንድነው? ይሄ ነው ምናምን አታና ንቂ ልልሽ እኮ መልስ ነው። ለኔ አሁን ባለኝ ነገር ባቀርብልሽ መልስ ነው። ያለኝን ነገር ባቀርብ እኮ አይ፣ እኔ እንዲደብረኝ አታድርጊ። አሁን እንድሸማቀቅ ነው ያደረግሽ፣ ያለውን ነገር እንዳላቀርብ አራት ነው። አይ አይደለም፣ ገጥ እንጀራ ነው እየሰጣታለሁ። እንኳን ለዚህ አበቃሽ የእኔ እናት፣ መልስ ከዚህም በላይ ደግሼ ቢኖረኝና ብጠራሽ ደስ ባለኝ። ግን ደግሞ ባለኝ ነገር ነው፣ አንቺ ትረጅኛለሽ፣ ያለውን ነገር እና በቃ ያለኝን ነገር ነው ያቀረብኩልሽ። ይሄስ ቢሆን ማን ያየበትኛ አካባቢ ካለው ሁኔታ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንብላ ምግብ ይዤ ይታያችዋል። ይሄ ምግብ የሻገተ እንጀራ ነው። ላይክ ለ የሻገተ እንጀራ ነው ይሄ ማለት ነው። ማለት አይበላም በቃ ሚጣል ነው። ይህንን ያስቀመጥኩት ደግሞ አውቄ ነው። ለድርቆሽ ምናምን ብየ ነበር ያስቀመጥኩት፣ ግን ለምን ይክሩን በዚህ ቤት ጠርቻት ምናምን መልሷም አይደለም? መልስ ቤቴ ልጠራት ብቻ እና ቤተሰብ ለምን እንደሆነ አታቅም፣ ግን እንትን አልኳት፣ ነይ። ባለቤቷ እዚህ ስላሌለ ባጋጣሚ እኛ ጋር የለም እና ርቆ ነው ያለው መልስ፣ በቃ ነይ ብቻሽን ቤት አልኳት ማለት ነው። እና ያው እንግዲህ ስትመጣ ተዘጋጅታ ምናምን ነው ያው መልስ ሲሆን ብዙ ምግብ እንዳለ ምናምን አይደለም የሚታሰበው እና እንደዛ ምናምን አስባ ነው የምትመጣው እኔ ግን የሻገት እንጀራና ሚጥሚጣ ነው ምሰጣት እና ልክ ስትመጣ ትኩስ እንጀራ በሚጥሚጣ ለስጥሽ መጀመሪያ ያላት አውቄ ማለት ነው ስትቀመጠ እና ያው የሻገት እንጀራ ለሰው አይቀርብም የተበላሸ አይደለ ስትመጣ ምን እንደምትለኝ ደግሞ አያታለሁ ታየው አለች ፊቷን እናየዋለን ከዛም ቢ ነው ምላት በግድ ማለት ነው የቤት እንጀራ አይደል ምናምን እላታለሁ ያው አፋን መክፈቷ አይቀርም ዝም አትለኝም እና አሁን ደርሻለሁ ምናምን ብላኛለች። እና እቤት ከምን ሆን ደግሞ ውጭ እንሁን ብዬ ነው በጣም ነው የሚሞቀው። ካለው ችግር አይብስም ቤተሰብ። ምክንያቱም ማብራት የለም እኛ ጋር ምናምን። እኛ ደግሞ ይሄ የመሬት በመሬት የምንጋግረው እንትን የለንም። ኤሌክትሪክ ነበር የምንጠቀመው፣ ማብራት ኃይል የለውም በጣም ረጅም ጊዜ ሆኖናል። በቃና ቢ ነው የምላት። እና አባታ ታመጣለች። አሁን ጥምጣለች። መልስ ነው ምላ እንጀራና እሰጣታለሁ። እንኳን ለዚህ አበቃሽ የኔ እናት። መልስ ከዚህም በላይ ደግሼ ቢኖረኝ እና ብጠራሽ ደስ ባለኝ ግን ደግሞ ባለኝ ነገር ነው። አንቺ ትረጅኛለሽ ያለውን ነገር እና በቃ ያለኝን ነገር ነው ያቀረብኩልሽ። ይሄስ ቢሆን ማን ያየበት እኛ አካባቢ ካለው ሁኔታ ማለት ነው። በቃ ትምጣና ቤተሰብ የምትልን እናብረና ያለን ማለት ነው። እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቁጭ ብላችሁ ጠብቁን። መልስ ነው እሺ። ሁላችሁም ተጠርታችኋል። ለሁላችንም ይበቃል ይሄ። መጣች መጣች ቤተሰብ። ይሄን ልደብቀው ግን ሳስት መጣ ነው ማቀርበው ቆየሽ ምናምን ብዬ በነገር ነው የሚጀምራት። መጣችሁ ግቢ። ለሳብሪ ሆነ እንደበሩን። ወአለይኩም ሰላም ጥሪ አክብሪ። እሺ ውጪ ከምንሆን ብዬ ነው እዚህ ስትይ ውጪ ውጪ ነው ማለት ነው። አሁን ነው ምን ችግር የለም። አሁን አናድሽኛል ስለቆየሽ፣ ምግቡን ስንት አሁን ነው ያዘጋጀሁት። ችግር የለውም ግን፣ አይ እኔ ደብሮኛል ግን እኔ እንትን ማለት አልፈልግም። እና ቢሞቅስ ነግሬሻለሁ አይደለ? መልስ እንደምጠራሽ ታውቂያለሽ። የት ነው ያደርጋል? ከዚህ በኋላ እኔ አሁን እንትን ማለት ነው መልሱ። ሰው ባለው ነው እኔ ባለኝ ነው ማቀርበው አይደል? መደገስ እንደዚህ ትልቅ ህዝብ ምናምን መሰብሰብ አለብኝ እኮ ምንድን ነው ይሄ? ነው እኮ መልስ ነው። እኔ አሁን ባለኝ ነገር ባቀርብልሽ መልስ ነው። ያለኝ ነገር ባቀርብ ደስ ይለኛል። ለማን እኮ አይ፣ እኔ እንዲደብረኝ አታድርጊ። አሁን እንዲሸማቀቅ ነው ያደረግሽኝ፣ ያለውን ነገር እንዳላቀርብ። አይ አይደለም ያትንሽተማ ግን አጣው። ምግቡን እንደመጣሽ ገና ምግቡን ነው የጠየቅሽኝ። ኧረ እኔ ምግብ አይደለም የጠየቅኩት አማታን። እንዴ ምግቡን ያልጠየቅኩሽ

እኔ እያለኝ ነው። ይሄ እራሱ እኮ ፍርፍር ሊሰራ ነበር እኔ ኢክሩት ብላ ምናምን ብዬሽ ያስቀመጥኩት። አሁን እሺ፣ ምንድን ነው የምልሀት ለማሚ በጣም እኮ ነሽ። የሻገተው ተንቷል። አልታላም። የሻገተ እንጂ የቤት እንጀራ ነው። እስብት ቢሻገት እኔ ነኝ የጋገርኩት የቤት እንጀራ ነው። አበይም ምን ለምን አት በኤምቢዩ ነው ላጉት። እሺ እኔ አንቺ መግደል እፈልጋለሁ። አንዴ ጉረሽ። እንጀራው ነው ችግር ያለበት እና

ምንም አትበይም። ይሄ እኮ ከመሻገትም አለፈ በደንብ አለፈ። እሺ፣ ትንሽ ጉረሽ። አልጎርስም፣ የሻገተ እንጀራ። አንድ ቀን አንድ ቀን ብታመም ዋጋ ትከፍላለሽ ልጅ። አይገርምሽም? ዛሬና አድሬ ነገ መኖር መፈልግ ሴት ነኝ።

ማሚ ቤት ውስጥ ያለውን ለእሷ አዘጋጀው። ቁጭ በይ። የት የት ምግብ ምግቡ ቢቀርስ ማለት ነው ያለኝ። ያለ ምግብ ተገናኝተናል ችግር የለም። አይነ ጎረ ከጎረ አይነ ምን አውቃለሁ ነው ያስመሰለብሽ። ምግብ አጣሽ እና ይሄ እኔ ደግሞ ያለ እኔ እበላለሁ። አሁን ቤት ውስጥ ለአንቺ ነው ያስቀመጥኩት። አረኒ ለኔ? አዎ፣ ለኔ ሻገተ ለኒ ሻገተም ያለፈ ማብራት እስኪመጣ እንጀራ እስከምጋግር እቆያለሁ ብዬ ይሄ ራሱ ማሚ፣ በቃ እንዳፈረፍሪው ይክሩት በለዋለች አልኳት። እናንተ ቤት ለቃቃሚ ነኝ እንዴ? ምን ማብራት የለም ብትበይ ምን ችግር አለው? መልስ ባለኝ ነው

የምቅ ነይ። ቆይ ደግሞ መልስ ነይ።

እንጂ እኔ እንዴት ነው ይሄ ለሰው የሚቀርበው? ታውቂያለሽ፣ ደግሞ ይሄ ወላሂ ቤተሰብ ቤተሰብ። እኔ ፕራንክ ላደርጋት ነበረ ግን ተናደደች። ሳደም ስትናደደ አሁን ላይ ጥሩ ነገር አይሰማትም። ይሄ ይሄ አይደለም እንስሳ የማይበላ እና በቃ መስዋዕላ ጣላ ሰማ። ቁጭ በይ በቃ ተረጋጊ። አንቺ ምንድን ነው እንግዲህ፣ አውቄ እኮ ነው እኔ ፕሮግራም አለ ምናምን ምናምን እና ያልኩሽ ደግሞ

ፍርፍር የለም። ፍርፍር የለም። ምን አልበላም? ይሄ ፍርፍር አምሯል ነበር እንጀራ፣ ምን አምባሻ፣ ምን በቃ እኔ ያልኩት ሻይ ፍርፍር። እሺ፣ ሻይ አማረኝ ያልኩት ማለት ነው። ምስር አልበላም። እሺ፣ ብቻ እንደዚህ ይበላል። አልበላም እና እኔ ልሞት እንደ ያለኝ ናት። ደግሞ መልስ አይደለም ይሄ ቤቴ የምበላውን ማሚ፣ መልስ መልስ ብላ ጠራችኝአንባሻ አንባሻ ደግሞ እኔ እንደዚህ አይደለም ያልኩሽ፣ ይህንን ብታፈረፍሪልኝ ከዚህ ጋር አንድ እሺ አሁን እኔና አባሻ ምን ለምን አሳይሽኝ? እኔ የሚያምረኝ ነገር በግማሽ ሳይሆን እንዴት እንዴት ይለኛል። አይደለም፣ ሙሉ ስልሽ ፓኬጁ ሙሉ። የአማረኝ ፍርፍር ይሄ ከዛ አረንጓዴማ ቦታ ቁጭ ብዬ መብላት ወላሂ አልበላም። ሲጀመር በቀለም ነው አልበላም። ወላሂ አይደለም፣ ወላሂ በቀል አይደለም። ፍሬ ማሜ፣ እስካሁን እንብላ ምናምን ወላሂ እኛ ነው የምጠብቀው። ወላሂ ላዚም እኮ አንቺም ትበያለሽ። ታውቃለች፣ ሰላጣ ትበያለሽ፣ ሰላጣውን ሱንም እሺ፣ ምን ምን ምን ልፈርፍልሽ? እንጀራ እኮ የለም ቤት ውስጥ። እሺ ቤተሰብ እንጀራ እንደነገርኳቸው ማብራት የለም መጋገር። እኛ ደግሞ የመሬት እንጀራ የለንም። ወላሂ ደግሞ መልስ አይደለም መልስ። እንደዚህ ይጠራል እንዴ? እንደዚህ አይደለም። እኔማ አውቄ ፕራንክ ላርጋት ምናምን ብዬ ነው። እኔ መልስ ልጥራሽ ምናምን ብዬ ይሻገት እንጀራ እኮ ነው ማሚ ደሞ ፕራንክ ነው በሚል ተልካሻ ምክንያት ታርታልልኝ። ማሚም ተጨናነቀች። እሺ ይሄ ቀመጥና ግማሽ እንጀራ ሊፈልግና ፍርፍሩን ሰርቼ በሱት ትበያለሽ። ይሄ ቀመጥ ከዛ ሻይን ፈልቶ ይህንም ቢዩ። ይሄ ቀመጥ በቃ የዚህ ፈልጋለሁ። ችግር የለም። የት ዑመር የለም ቤት እናም ስቶቭን ምናምን አይሰራም። ከሰድ ምናምን እያያይዘን ነው ምግብ የምንሰራው ምናምን እኛ ደግሞ ወላሂ አለመድኩም። እንደዚህ ስቶቭ በጣም ሰነፍ አደረገኝ። ታውቂያለሽ ራስሽ እያየሽ እና በቃ ይሄ ቀመጥ እኮ ይሄንን ብዬሽ ይሄንን እንብላና ከዛ ምስሩን አትቢ ሰላጣም ብዬሽ ይሄው በዚህ ቢሄው በዳቦ ቢ። አንቺ ቆይ ቤት ምሳ ዝም ብሎ ያለው ነይ ቢብልሽ አባይም አረ ቢስሚላ፣ እኔ ኑ እና እኔ ምሳ አብሯኝ እንድትበላ እኮ ነው። ሌላ ነገር እኮ አይደለም። እሺ ቢ፣ እሺ ይሄው ልሰራልሽ እኮ ነው። ይሄንን ይኸው ሰላጣ ነው፣ ምስር የለው እሱ፣ ሌላ ቀን እና ምኑ ፕራንክ አደረኩሽ። ሽኮሽ ታስ ወላሂ ግን ማለት ነው ፍርፍሩ ማለት ወላሂ አስቤ ነበር። ወላሂ ላዝም ግን እንጀራዋ ትንሽ ናትና ግማሽ እንዴት እቺ እንፈረፍራለሁ? በቃ ይሄንን ትብለ ምናምን ብዬ ነው እንጂ እኔ ቤት መንበላው ምግብ ነው። መልስ አይደለም የጠራኋት። እሺ መልስ አይደለም፣ መልስ በዚህ በምስር ወጥ ምናምን መልስ እጠራሻለሁ እኔ እኮ

በቃ ቤተሰብ ውስጥ እሺ። ግን ፍርፍር ጠብቆ ነበር፣ ወላሂ አምባሻው ስታይ በተለይ አምራት ነበር። አምባሻ ሻይ፣ ፍርፍር ማሚ፣ በቃ አትጨነቂ እሺ። ተደስቻለሁ፣ ይሄን እኔ ተደስቻለሁ። አትጨነቂ እሺ፣ እሺ። እናቴ ነይ፣ አትጨናነቂ ነይ፣ ነይ፣ ነይ። ታጠቢና፣ አዎ እና በቃ ቤተሰብ ግን ያምራታል። ይሄ አማርኝ ወላሂ፣ ትርኪ ምርኪ ነገር አማርኝ ትላለች። ለምን እንደሚያምርሽ ፈጣሪ ወክ፣ ለምን እንደሚያምርሽ አይ፣ እኔ ድሮ ማ እኮ ማማን፣ እርጉዝ ሆነሽ ነው እንደዚህ ነገር። እርጉዝ ስትሆን ማማን እርጉዝ አምሮት ምን ነበር? ምን ሰራሽ? የጀመጥቼ ነው ቆጫ ቄጣ ነበ ምን ነበር? ብቻ የሆነ እንደዚህ ነገር ነው የሚያምራትና አለውኝ የምትፈልጊውን ከዚህ በኋላ ማለት ነው። ይህን ዝም ብለሽ ቢና ከዛ ሳወል ላይ ሰራልሻለሁ ፍርፍር። እና በቃ አብራችሁን ስለቆያችሁ ከልብ እናመሰግናለን። ደግሞ ይሄ መልስ አይደለም። እሺ ፕራንክ ረጋት ብዬ ነው በመልሱ ምናምን። ሌላ ጊዜ እንገናኛለን። ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።